የዝህን ያህል እንዲያው ሴቱም ወንዱም ስሜታችሁ ኦቨር ነክቶ እንደ ጫፍ ደርሳችኋል ማለት ነው። በቃ ውጭ ልትሸኑት ደርሳችኋል። ሴቱም ሆነ ወንዱም ውጭ ልትሸኑት ደርሳችኋል። ስሜታችሁ አስቸግሯችሁ ማለት ነው። እኔ ልንገራችሁ፣ እያንዳንዳችሁ ስሜታችሁ እንዲህ ታስቸገራችሁ ተፍሪጅ ተላጃ ማለት ነው። ወይም ተፍሪጅ በረዶ ክፍል በረዶ በጠሽት አርጋችሁ በመዘፍዘፊያ ሴቲቱም ተዘፍዘፊ እዛ ቀዝቃዛኋ ላይ ወንዱም ተዘፍዘፍ እልም ይልልሃል ያ ስሜት ህጫፍ የደረሰው ስሜት ህጫፍ የደረሰችው ምንድነው እንደዚህ ቡናው በፊት ቁርሱ በኋላ የምታረጉት ያገራችንን ባህል እናትና አባት በወግ በማረግ ሽማግሌ ተልኮ እግር ላይ ተወርቆ ጋቢ ብር ሙክተጥሎ ልይህ ለልዬ ተብሎ ቲለመን ነው እንጂ የሚያምረው። ወድጀዋለሁ አፍቅሬዋለሁ ብለው ወንድ ላይ ተንጠልጥለው በየሆቴሉ፣ በየምግብ ቤቱ፣ በየበርጉ ቤት፣ በየግድግዳው፣ በየሸለቆው፣ በየወንዙ ምንድነው? እንስሳት አስተሳሰብ የሌለው ነው። ይሄን ቲሰራ በያገኘው አቅጣጫ ስሜት ቲሰራ የሚውለው ሰው አያረገው። እናትና አባት ታይተዋወቅ፣ ተመልከቱ ልዩ እርግዝና ተፈጠረ ማለት ነው። እርግዝና ተፈጠረ፣ እርግዝና ተፈጠረ ማለት ነው። ስለዚህ ምን ነው እንደው ሴቶቹ ሰከን ብትሉ አንድ ወንድ ልጅ ክብር የሚኖርሽ የሚያስከብርሽ እሱ አፍቅሮሽ ያገባሽ ነው። እሱ ያፈቅርሽ ነው። አመርሽም አስጠላሽ፣ አንቺ ታፈቀርሽ ለዕለቱ ለስሜቱ ለቆመ በማብረጃ ነው እንጂ የሚያደርግሽ ትዳር አያደርግሽም። ወዳይ ነው እንጂ አልወደድኳትም ነው የሚልሽ ምንም ብዘገያ ህያይብናት ይብናት ይባላል። ምንም ብትቆዩ ወደደችኝ እንጂ አልወዳትም እኮ ለመጣችው ለስሜቷ ነው። ስሜቷን አበረርኩላት እኔም ወደ የምወዳት እሷም ህይወት ይቀጥላል፣ ትቀጥል ነው የሚለው። ግን የወደዴሽ ተሆነ ቀብር ግባል ልብት ይገባልሻል። አሁን ቤተሰብ ታይተው ተዋወቅ ልጅ እርግዝና ይመጣል። ቤቢ ሻወር ወይም ያጥሩ ፋትስ ማሽ በሚባለው በሀገራችን አባባል ትከበር። እንደገና ልጅና ልጅ ሽማግሌ ተልኮ ሰርግ ይሰረጋል። ይሄ ተገቢ ነው። ይሄ ተገቢ ነው። የዝህን ያህል ታስቸገራችሁ ተፍርሽ ቀዝቃዘኸ በባሌ በጠሽ ታርጋችሁ ተዘፍዘፉ እሱ ላይ አዎ ያበርድላችኋል ወንዱንም አለበት ነው፣ ዕቃህን ያረጀ ውሃ ያነሰው የዱባ ቅላስ መስሎ ቁጭ የሚያደርግልሽ ሴቲቱንም እንዴዛው የዱባ ቅጠል መስሎ ሽምልል ብሎ ቁጭ ልልሻል። ልቃሽ ዳቦህ ዳቦሽ አስቸገራችሁ። ያ ሁሉ ይህን ቃሪያ ይበላል፣ ይህን በርበሬ ይበላል። ዋየሆ የል ድረስ ነው ቴሌ የሚውለው ባንሶላው በብርድ ልብሱ የማፈቅራትን የማወዲያትን ህድ አንገቱ ላይ እወድሃለሁ እፈቅርሃለሁ። ይሄ ተገቢ ነው። ለእናላባት ክብር ይኖራችሁ። ዛሬ ሰርጉ ታይበላ ልይጠነሳል ይጠነሳል፣ ሊጠነሳል። ሽማግሌ ተልጎ ሰርግ ይደረግ፣ ሊወልድ ትደርሳለች ማለት ነው። ይሄን የድሮ ባህላችን፣ ይሄን ነው የድሮ ባህላችን። እኛ ራሳችን እድሜያችን ትንሽ ቢሆን በምናውቀው እንዲህ አይደለም። ባገባሽ በዓመትሽ በሁለት ዓመትሽ ወይም እንዲያገባሽ ወይ ባገባሽ በስድስት ወርሽ ነው እርግዝና የሚታወቀው። አሁን አስቀድሞ ይረገዛል። ጠቅለ ላይ ነው፣ ጠቅለ ላይ ሆዴታ ይገፋ ነው። በነገራችን ላይ ማለት ነው፣ አንድ ነገር አይሰማም። ሰው ታይሰማ ሰው አልሰማም ብላችሁ እንዲያት እንትን እንዲያትሉ እንዲያትሸወዱ አይደለም በገሃድ የሚሰራ ነገር በዱንያ መሬት፣ ማለት ነው ሐማ መደች ፈስሽን የምትፈሽው ሰው ይሰማዋል። ገብቶሻል? ገብቶሃል? አዎ። ስለዚህ ትታፈቅሩም ሆነ ትትሰሩም ሆነ ትታረጉም ሆነ ትትናገሩም ሆነ ትጠጡም ሆነ ትታላምጡም ሰው ምን ይለናል? ሰው ምኑ ላይ ይተችናል? እያላችሁ የሰውን ትችት ስለሰውም ምሰቡ? ዘር አታበላሹ፣ ትውልድ ያታበላሹ። የዛሬ ላይ ብልጥ ነው። በተወለድ በአራት አመቱ በአምስት አመቱ ማማ ባባ፣ በምን መልኩ ነው አንቺና አባቴ የተዋውቃችሁ ልወልዱኝ የቻላችሁት? እንዴት ነንበር እናትና አባቴ የተወወቃችሁ እንዴት ነንበረ? ሽማግሌ የተላከው እንዴት ነንበር? ሰርጋችሁ እንዴት ነንበር? ስነስርዓታችሁ ብሎ ቢጠይቃችሁ ምን ትመልሻለሽ? ምን ትመልሳለሁ? እቃዬ ኦቨር አስቸግሮኝ ነው፣ አፍቅሬው እሱ ዘንድ እንዲህ አረገኝ። እቃዬ ኦቨር አስቸግሮኝ ነው፣ እሷ ዘንድ እጄ እንዲህ አልኳል። ልትላት ነው ልትለው ነው ልትየው ነው። ነውር ነውራ። ለልጃችሁም መወቁበት። የዛሬ ልጅ በቃ እንደ ካርቦን ነው አምሯቸው። በተወለዱ በአራት በአምስት አመታቸው እናትና አባታቸውን ፊት ለፊት ቁጭ አድርገው እንተርቤ ለመጠየቅ ዝግጁ ናቸው። ሙብ እንደ ፊቱ ትውልድ የፈዘዟል የሚሉ የዛን ጊዜ ለልጆቻችሁም መወቁ እፈሩ ለነበረን ቪዲዮ ይሄን ይመስላል። ግዚያችንን፣ ዘበናችንን፣ አገራችንን አታበላሹ። ቀጣይ ቪዲዮ ውስጥ እስከምንገናኝ አሰላም አሌኩም ራሕመቱላህ በረካቱ በረካቱ። ቪዲዮን ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ደህና ዋሉ።